ምናላችሁ እኔ አለው እግዚአብሔር ይመስገን ደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከፍተኛ የሆነ የድካም ስሜት የሚከሰትበትን በርካታ ምክንያቶችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የበርካታ ሰዎች ጥያቄ ስለሆነ ብዙ ሰዎች የድካም ስሜት ተሰማኝ ይላሉ። ነገር ግን ድካም ስሜት ማለት በጣም ብዙ ምክንያቶች እንዳሉት እንድታውቁ እፈልጋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ። ላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ፣ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ድካም የተለመደ እናም ውስብስብ ምልክት ሲሆን ከብዙ ምክንያቶች የመነጨም ሊሆን ይችላል። እነዚህም ከእለት ዕለት የአኗኗር ዘይቤ እስከ ከባድ የጤና እክሎች ይደርሳሉ ማለት ነው። ለድካም መንስኤ የሆኑትን ምክንያቶች መረዳት ተገቢውን ህክምና ለማግኘት ወሳኝ ነው። የድካም መንስኤዎቹን እናም መፍትሄዎቹን አሁን በጣም በዝርዝር እነግራችኋለሁኝ። ኤ ላይ የምንመለከተው በርካታ የቫይታሚን እጥረቶች ነው በርካታ የቫይታሚን እጥረት ድካምን ሊያስከትል ይችላል። ይህ የሚሆነው በኃይል ሜታቦሊዝም በቀይ የደም ሴል ምርት ወይም ደግሞ በነርቭ ተግባር ላይ ተጽዕኖን በማሳደር ነው። ከድካም ጋር የተያያዙ ቁልፍ የቫይታሚን እጥረቶች የሚባሉት አንደኛ ቫይታሚን ቢትዌልቭ ወይም ደግሞ ኮባላሚን ነው። ቫይታሚን ቢ12 ለቀይ ደም ሴል ምርት ለነርቭ ተግባርናም ለዲኤንኤ ውህደት አስፈላጊ ነው። የእጥረቱ ምልክቶች ድካምናም ድክመት፣ በእጅ በእግር ላይ የመደንዘዝ ወይም ደግሞ የመንቀጥቀጥ ስሜት፣ የማስታወስ ችግር፣ የገረጣ ወይም ደግሞ ቢጫ ቆዳ ይከሰታል። የተለመዱ መንስኤዎች የተመጣጠነ ምግብ እጥረት ካለባችሁ በተለይም በቪጋኖች ላይ የማላብዞርሽን ወይም ደግሞ ለምሳሌ ፐር አኒሚያ እናም የጨጓራ ቀዶ ጥገና ካደረጋችሁ ይከሰታል። መፍትሄው በአፍ የሚወሰድ ወይም ደግሞ በጡንቻ ውስጥ የሚወጋ የቫይታሚን ቢቱዌልቭ ተጨማሪ ወይም ደግሞ ሰፕሊመንትን መውሰድ ነው። ከአመጋገብ ደግሞ እንደ ስጋ፣ የወተት ተዋጽኦዎች፣ እንቁላል እና ከደረቁ ምግቦች ውስጥ ቫይታሚን ቢቱዌልቭን የምታገኙ ይሆናል ማለት ነው። ሁለተኛ ደግሞ ቫይታሚን ዲ ነው። የቫይታሚን ዲ ሚናው በጣም በርካታ ነው። የአጥንትን ጤንነት የበሽታ መከላከል ስርዓትንናም የኃይል ደረጃዎችን ይደግፋል። የእጥረቱ ምልክቶች ስር የሰደደ ድካም፣ የአጥንት ህመም ወይም ደግሞ የጡንቻ ድክመት፣ የስሜት መለዋወጥ ለምሳሌ ድብርት ይከሰታል። የተለመዱ መንስኤዎች ደግሞ የፀሐይ ብርሃን እጥረት፣ ጠቆር ያለ ቆዳ ካላችሁ፣ የኩላሊት ወይም ደግሞ የጉበት በሽታ ካላችሁ ሊከሰት ይችላል። ህክምናው የቫይታሚን ዲስሪ ተጨማሪ ምግብ ወይም ደግሞ ሰፕሊመንት በሐኪማችሁ ታዞላችሁ ትወስዳላችሁ። እንዲሁም ለፀሐይ መጋለጥ በቀን ከ10 እስከ 30 ደቂቃዎች። የአመጋገብ ምንጮች ደግሞ ቅባት ያለው አሳ ፋትፊሽ የምንላቸው እንደ ሳልመን፣ ማካሪል እናም ሰርዲን ያሉ እንዲሁም ደግሞ በቫይታሚን ዲ የተቀናበሩ ወይም ደግሞ በቫይታሚን ዲ የተስተካከሉ የወተት ምርቶችን መጠቀም ትችላላችሁ። ሶስተኛ ደግሞ ቫይታሚን ቢ ዋን ወይም ደግሞ ታያሚን ነው። ሚናው ካርቦሃይድሬትስን ወደ ኃይል ለመቀየር ይረዳል። ለነርቭ እናም ለጡንቻ ተግባር አስፈላጊ ነው። የእጥረቱ ምልክቶች ከፍተኛ የሆነ የድካም ስሜት፣ ብስጭት፣ ደካማ ቅንጅት ወይም ደግሞ የጡንቻ ድክመትን ያስከትላል። የተለመደው መንስኤ ደግሞ የአልኮል ሱሰኝነት፣ የተመጣጠነ ምግብ እጥረት ካለባችሁ፣ ረጅም ተውከት ካስታወካችሁ ለረጅም ጊዜ ማለት ነው። ለምሳሌ በእርግዝና ወቅት ሊከሰት ይችላል። እርግዝና ተደጋጋሚ የማስመለስ ስሜትን ስለሚያስከትል ታያሚን ተጨማሪ ሰፕሊመንት ያስፈልጋቸዋል። ህክምናው እጥረቱ ካለ እንዲሁም ደግሞ ከሙሉ እህሎች፣ ከጥራጥሬዎች፣ ከለውዝናም ሲርስ ከምንላቸው ከተልባ፣ ከቼያ ሲርስ ቫይታሚን ቢዋን ወይም ደግሞ ታያሚንን ማግኘት ትችላላችሁ። አራተኛ ቫይታሚን ቢሲክስ ወይም ደግሞ ፕሪዶክሲን የምንለው ነው። ሚናው በነርቭ አስተላላፊ ውህደትና በኃይል ሜታቦሊዝም ውስጥ ይሳተፋል። የእጥረቱ ምልክቶች ከፍተኛ የሆነ የድካም ስሜት፣ ድብርት፣ ብስጭት፣ በአፍ ጥግ ላይ ስንጥቆች ይከሰታሉ። ህክምናው ተጨማሪ ምግብ ወይም ደግሞ መልቲቫይታሚን ይታዘዝላቸዋል። እንደ ሙዝ፣ ድንች፣ ዶሮ እናም አሳ ካሉ ምግቦች ደግሞ በተፈጥሮ ቫይታሚን ቢሲክስን ማግኘት ትችላላቸው። አምስተኛ ፎሌት ወይም ደግሞ ቫይታሚን ቢናይ ነው። የፎሌት ሚናው ለቀይ የደም ሴል ምርትናም ለዲኤንኤ ውህደት ያስፈልጋል። የእጥረቱ ምልክቶች ከፍተኛ የሆነ የድካም ስሜት፣ የትንፋሽ እጥረት፣ የገረጣ ቆዳን ያስከትላል። የተለመዱ መንስኤዎች ደግሞ የተመጣጠነ ምግብ እጥረት፣ እርግዝና ከፍተኛ ፍላጎት ስላለ ማለት ነው በእርግዝና ወቅት፣ እንዲሁም ደግሞ የማልአብዞርፕሽን ለምሳሌ ሴሊያክ ዲዚዝ ካለባችሁ ህክምናው ደግሞ የፎሊክ አሲድ ተጨማሪ ሰፕሊመንት ይታዘዝላችኋል። አረንጓዴ ቅጠላማ አትክልቶች እና ጥራጥሬዎች ደግሞ በተፈጥሮ ፎሌትን እንድታገኙ ይረዷቸዋል። ስድስተኛ ደግሞ ቫይታሚን ሲ ነው። የቫይታሚን ሲ ሚናው ቫይታሚን ሲ አንቲኦክሲዳንት ነው። የብረት የመምጠጥ ሂደትንና የበሽታ መከላከል ስርዓትን ይደግፋል። የእጥረቱ ምልክቶች ደግሞ ከፍተኛ የሆነ የድካም ስሜት ድክመትናም፣ በቀላሉ መቁሰል እንዲሁም ደግሞ የሚደማ ድድ ይከሰታል። ህክምናው ደግሞ የሎሚ ፍራፍሬዎችን፣ ቃሪያዎችን፣ ብሮኮሊ፣ እንጆሪ ያሉ በቫይታሚን ሲ ከፍተኛ የሆኑ ምግቦችን በተፈጥሮ መመገብ ነው። በጣም አስፈላጊ ከሆነ የቫይታሚን ሲ ተጨማሪ ምግብ ወይም ደግሞ ሰፕልመንት ይታዘዝላቸዋል። ከባድ ድካም እያጋጠማችሁ ከሆነ የደም ምርመራ ማድረግ እነዚህን ጉድለቶችን ለመፈተሽ እና ትክክለኛውን ህክምና እንድታገኙ ይረዳቸዋል ማለት ነው። ቢላይ የምንመለከተው የድካም መንስኤዎች ደግሞ አካላዊ እናም በአኗኗር ዘይቤ መንስኤዎች አማካኝነት ይከሰታል። አንደኛ እንግዲህ የእንቅልፍ እጥረት ነው። በየቀኑ እንግዲህ ከሰባት እስከ ዘጠኝ ሰዓታት ጥራት ያለው እንቅልፍ አለማግኘት ሰውነታችሁ የማረፍ እናም ራሱን የማደስ ችሎታውን ያውከዋል። ህክምናው መደበኛ የእንቅልፍ መርሃ ግብርን ማድረግ ነው እንዲሁም ደግሞ ከመተኛታችሁ በፊት ስክሪን የምትጠቀሙበትን ጊዜ መቀነስ፣ ምቹ አካባቢን መፍጠር፣ ቀዝቃዛ ጨለማናም ጸጥ ያለ ክፍል ውስጥ መተኛት፣ እንደ እንቅልፍ ማጣት ወይም ደግሞ እንቅልፍ አምፒና ያሉ የእንቅልፍ መዛባትን ደግሞ ማከም ያስፈልጋል። ሁለተኛ ደግሞ የተመጣጠነ ምግብ እጥረትናም ደካማ አመጋገብ ነው። አስፈላጊ ንጥረ ነገሮች እንደ ብረት ወይም ደግሞ አይረን፣ ቫይታሚን ቢ12 የፕሮቲን እጥረት የሌላቸው ምግቦች ድካምን ሊያስከትሉ ይችላሉ። እነዚህ ንጥረ ነገሮች የሌላቸው ማለት ነው። ህክምናው ደግሞ ሙሉ እህሎች መመገብ፣ ፍራፍሬዎችን፣ አትክልቶችን እናም ዝቅተኛ ስብ ያላቸው ፕሮቲኖችን የያዘ ሚዛናዊ አመጋገብን መመገብ ያስፈልጋል። በቂ ውሃን መጠጣት አለባችሁ። በጉድለቶች ተጨማሪ ምግቦችን መጠቀም ምርመራ በማድረግ ተጨማሪ ምግቦች ማለት ጉድለት ካለባችሁ ሰፕሊመንቶችን መጠቀም ማለት ነው። ሶስተኛ የአካል እንቅስቃሴ እጥረት ነው። የማይንቀሳቀስ የአኗኗር ዘይቤ የኃይል ደረጃዎችን ዝቅ ማድረግና አካላችሁን ያዳክመዋል። መፍትሄው ደግሞ መደበኛ መካከለኛ የአካል ብቃት እንቅስቃሴን አድርጎ ለምሳሌ በቀን ለሰላሳ ደቂቃ የእግር ጉዞ ወይም ደግሞ ብስክሌት መንዳት፣ የአካል ብቃት እንቅስቃሴን ቀስ በቀስ በሂደት ደግሞ መጨመር ጥሩ ነው። አራተኛ ከመጠን በላይ መወጠር ወይም ደግሞ መጨናነቅ ነው። በቂ እረፍት ሳይኖር ከልክ ያለፈ አካላዊ ወይም ደግሞ አእምሯዊ ውጥረት ኃይላችሁን ሊያሟጥጠው ይችላል። መፍትሄው ደግሞ መደበኛ የሆነ እረፍትን መውሰድ አለባችሁ። ከከባድ እንቅስቃሴዎች በኋላ የማገገሚያ ቀናትን ቅድሚያ መስጠት ነው። አምስተኛ የሰውነት ፈሳሽ እጥረት ነው። በቂ ፈሳሽን አለመጠጣት የደም መጠንንና የኦክሲጅን ትራንስፖርትን ይቀንሳል። መፍትሄው ደግሞ በቀን ከሁለት እስከ ሶስት ሊትር ውሃን መጠጣት አለባችሁ። በሞቃት የአየር ሁኔታ ውስጥ ወይም ደግሞ በአካል ብቃት እንቅስቃሴ ወቅት ደግሞ የምትወስዱትን የፈሳሽ መጠን መጨመር ይኖርባችኋል። ሲ ላይ የምንመለከተው ደግሞ ስነ ልቦናዊ እናም ስሜታዊ መንስኤዎችን ነው። እነዚህም እንግዲህ አንደኛ ውጥረት ነው። ስር የሰደደ ውጥረት ኃይልን ያሟጥጣል። መፍትሄው ደግሞ የጭንቀት መቆጣጠሪያ ዘዴዎችን እንደ ሜዲቴሽን፣ ዮጋ እናም የአተነፋፈስ ልምዶችን ማድረግ በረጅሙ መተንፈስ እንዲሁም ደግሞ የምክር አገልግሎት ወይም ደግሞ ህክምናን ማድረግ ነው። ሁለተኛ ድብርት ነው። ድካም በለውጥ የአእምሮ ኬሚስትሪ ምክንያት የድብርት ዋና ምልክት ነው። መፍትሄውም ጸረ ጭንቀት መድኃኒቶች ሊታዘዝላችሁ ይችላል። ስነ ልቦናዊ ህክምና ሊያስፈልጋችሁ ይችላል። የአኗኗር ዘይቤ ለውጦችን ማድረግም አለባችሁ። የአካል ብቃት እንቅስቃሴ ማድረግና ማህበራዊ ግንኙነቶች ያስፈልጋችኋል። ሶስተኛ ደግሞ ጭንቀት የማያቋርጥ ጭንቀት በአእምሮ አርካሚ ሊሆን ይችላል መፍትሄው ደግሞ የእውቀት ወይም ደግሞ የኮግኒቲቭ ባህሪ ህክምና ያስፈልጋቸዋል ጸረ ጭንቀት መድኃኒቶች አስፈላጊ ከሆነ ይታዘዝላቸዋል ንቃተ ህሊና እናም የመዝናናት ስልጠናን ማድረግም አለባችሁ ዲላይ ደግሞ የምንመለከተው የህክምና ሁኔታዎች ማለትም በህመም አማካኝነት የሚከሰት የድካም ስሜት ነው አንደኛ የደም ማነስ ወይም ደግሞ አኒሚያ ነው በቀይ የደም ሴሎች ወይም ደግሞ በሄሞግሎቢን እጥረት ምክንያት የኦክስጅን አቅርቦትን ይጎዳል። ህክምናው የብረት ተጨማሪ ምግብ ወይም ደግሞ ሰፕልመንትን መውሰድ፣ ዋና ዋና መንስኤዎቹን ማከም ለምሳሌ ደም መፍሰስ እንዲሁም ደግሞ ስር የሰደዱ በሽታዎችን ማከም ያስፈልጋል። በብረት የበለጸጉ ምግቦችን መመገብ፣ ቀይ ስጋ፣ እንደ ቦለቄ፣ ስፒናችና ጉበትን መመገብ ይኖርባቸዋል። ሁለተኛ ደግሞ የታይሮይድ እክሎች ናቸው ሃይፖታይሮይዲዝም ሜታቦሊዝምን ስለሚቀንስ ድካምን ያስከትላል። ህክምናውም ለሃይፖታይሮይዲዝም ሌቮታይሮክሲን፣ የቲኤስኤች ደረጃዎችንም በመደበኛነት መከታተል ያስፈልጋል። ሶስተኛ ደግሞ የስኳር በሽታ ነው። ከፍተኛ ወይም ደግሞ ዝቅተኛ የደም ስኳር የኃይል መቀነስን ሊያስከትል ይችላል። ህክምናው የደም ግሉኮስን በመድኃኒት ወይም ደግሞ በኢንሱሊን መቆጣጠር፣ ሚዛናዊ አመጋገብ እናም መደበኛ የአካል ብቃት እንቅስቃሴን ማድረግ፣ የግሉኮስ መጠንን በመደበኛነት መከታተል ነው። አራተኛ ስር የሰደደ የድካም ሲንድረም ነው። በእረፍት የማይሻሻል የማያቋርጥ ያልታወቀ ድካም ይሰማቸዋል። ህክምናው የፍጥነት ማስተካከያ እናም ደረጃ በደረጃ የአካል ብቃት እንቅስቃሴን ህክምና በጥንቃቄ ማድረግ ነው። የእንቅልፍ አስተዳደር ምልክቶችን ለማስታገስ ደግሞ መድኃኒቶች ሊታዘዝላችሁ ይችላል። አምስተኛ ደግሞ የእንቅልፍ አምፒንያ ነው። በእንቅልፍ ወቅት የሚፈጠሩ የአተነፋፈስ መቆራረጦች የእንቅልፍ ጥራትን ይቀንሳሉ። ህክምናው ሲፒኤፒ ማሽን፣ ክብደትን መቀነስናም ቀዶ ጥገና በተመረጡ ጉዳዮች ሊያስፈልግ ይችላል። ስድስተኛ ደግሞ የልብ በሽታ ነው። የቀነሰ የልብ ተግባር ወደ ቲሹዎች የኦክስጅን አቅርቦትን ያበላሻል። ህክምናው መድኃኒቶች ቤታ ብሎከርስ እና ኤሲኢ ኢንሃቢተርስ የምንላቸው መድኃኒቶች ሊያስፈልግ ይችላል። የአኗኗር ዘይቤ ለውጦች አመጋገብ ሊሆን ይችላል፣ የአካል ብቃት እንቅስቃሴን ማድረግ ሊሆን ይችላል፣ እንዲሁም ደግሞ ማጨስን ማቆም። የቀዶ ጥገና ጣልቃ ገብነቶችም አስፈላጊ ከሆነ ሊደረግ ይችላል ማለት ነው። ሰባተኛ ደግሞ የጉበት ወይም ደግሞ የኩላሊት በሽታ ካለ ነው። በደካማ የአካል ክፍሎች ተግባር ምክንያት የቶክሲን ወይም ደግሞ የመርዛማ ንጥረ ነገሮች ክምችት ድካምን ሊያስከትል ይችላል። ሕክምናው ዋናውን መንስኤ ማከም ነው። ለምሳሌ ሄፓታይተስና የስኳር በሽታን ዳያሊሲስ ሊያስፈልጋችሁ ይችላል ኩላሊቶቻችሁ ስራን ካቆሙ። የጉበት ድጋፍ ወይም ደግሞ የጉበት ንቅለተከላም ሊያስፈልግ ይችላል በከባድ የጉበት በሽታ አማካኝነት ማለት ነው። ስምንተኛ ደግሞ በኢንፌክሽኖች አማካኝነት የሚከሰት ድካም ነው። እንደ ጉንፋን፣ ኮቪድ-19 እንዲሁም ደግሞ ሞኖኒውክሊዮሲስ ያሉ በሽታዎች የበሽታ የመከላከል ድካምን ያስከትላሉ። ህክምናው እረፍት ማድረግና ፈሳሽን በአግባቡ መውሰድ፣ ጸረ ቫይረስ ወይም ደግሞ አንቲባዮቲክስ መድኃኒቶችን አግባብ ከሆነ ይታዘዝላቸዋል። ከቫይረስ በኋላ የሚከሰት ድካምን ደግሞ በጥንቃቄ መቆጣጠር ያስፈልጋል ማለት ነው። ዲላይ ደግሞ የምንመለከተው በሆርሞናዊ ወይም ደግሞ በነርቭ መንስኤዎች የሚከሰቱ የድካም ስሜት ነው። አንደኛ አድሬናል ፋቲግ የምንለው ነው። ይህ እንግዲህ አወዛጋቢ ምርመራ ነው፤ ብዙውን ጊዜ ከሌሎች ሁኔታዎች ጋር ስለሚደራረብ፣ ህክምናው ውጥረትን በመቀነስና እንቅልፍን በማሻሻል ላይ ማተኮር ነው። አዲሰን በሽታን ለማስወገድ ኢንዶክሪኖሎጂስቶችን ማየት ያስፈልጋል። ሁለተኛ ደግሞ መልቲፕል እስክለሮሲስ የምንለው ነው። ይህ እንግዲህ የድካም ዋና ምልክት የሆነበት የነርቭ ሁኔታ ነው። ህክምናው በሽታን የሚቀይሩ ህክምናዎች፣ የኃይል ጥበቃ ስትራቴጂዎችም ሊያስፈልጋችሁ ይችላል። ሶስተኛ ደግሞ ፋይብሮማልጂያ ነው። ስር የሰደደ የህመም ሁኔታ ሲሆን ከሰፊ ህመምናም ድካም ጋር የተያያዘ ነው። ህክምናው መድኃኒቶች ሊታዘዝላችሁ ይችላል። ለስላሳ የአካል ብቃት እንቅስቃሴን ማድረግ ለምሳሌ መዋኘት ወይም ደግሞ የወጋ የአካል ብቃት እንቅስቃሴን ማድረግ እንዲሁም የእውቀት ወይም ደግሞ የኮግኒቲቭ ህክምና ነው። ይህ ላይ ደግሞ የምንመለከተው አካባቢያዊ እናም ሌሎች ምክንያቶች ነው። አንደኛ እንግዲህ መድኃኒቶች ናቸው። ከመድኃኒቶች የጎንዮሽ ጉዳቶች እንደ አንቲ ሂስታሚን፣ ቤታ ብሎከርስ እናም ማስታገሻዎች ማለት ነው። የእነዚህ ውጤቶች ህክምናው ከሐኪም ጋር መገምገም ወይም ደግሞ መነጋገር እንዲሁም መጠኑን ማስተካከል ወይም ደግሞ መድኃኒቶቹን መቀየር ነው። በእነዚህ መድኃኒቶች አማካኝነት የድካም ስሜት ሊከሰት ስለሚችል፣ ሁለተኛ ደግሞ የአልኮል እናም የአደንዛዥ ዕጽ አጠቃቀም ነው። እነዚህ በእንቅልፍናም በሜታቦሊክ ተግባር ላይ ጣልቃ ሊገቡ ይችላሉ። ህክምና ወይም ደግሞ መፍትሄው ደግሞ አጠቃቀምን መገደብ ወይም ደግሞ ማስወገድ ያስፈልጋል። የአደንዛዥ ዕጽ አጠቃቀም መዛባት ድጋፍ መፈለግ አደንዛዥ ዕጽን እንዴት እንደምታቆሙ ድጋፍ የሚሰጣችሁ አካልን ማነጋገር ያስፈልጋል። ዶክተሮች ሊሆኑ ይችላሉ። የስነ ልቦና ምክር የሚሰጡ አንዳንድ ሰዎችንም ማናገር ትችላላችሁ ማለት ነው። በአጠቃላይ የአልኮል ሱሰኝነትና የአደንዛዥ ዕጽ አጠቃቀምን ማስወገድ ያስፈልጋል ማለት ነው። በአጠቃላይ እንግዲህ ድካምን ለመቆጣጠር ምልክቶቹን መከታተል ያስፈልጋል። ቀስቃሽ ነገሮችን ለመለየት ድካም ሲሰማችሁ ማስታወሻ ደብተር ይዛችሁ እንዴት እንደተከሰተ ሰውነታችሁን ማዳመጥ ያስፈልጋል። እንዲሁም ደግሞ የህክምና ግምገማ፣ ሊታከሙ የሚችሉ የህክምና መንስኤዎችን ማስወገድ ወይም ደግሞ መታከም ያስፈልጋል። እንዲሁም የባህሪ ህክምና ማድረግ ስነ ልቦናዊ ወይም ደግሞ ስር የሰደደ የድካም መንስኤዎችን ለማስወገድ ይጠቅማችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ብዙዎቻችሁ ድካም ይሰማኛል መፍትሄው ምንድን ነው? ለምትሉ ሰዎች ድካምን እንግዲህ እንደ አንድ ምክንያት አንስ መመለስ በጣም ከባድ ነው ማለት ነው። እንደነገርኳችሁ የድካም መንስኤዎች እጅግ በጣም ብዙ ስለሆኑ በምርመራ በማድረግ የድካም ስሜት የሚከሰትበት ዋናው ምክንያት ምንድን ነው? ስነ ልቦናዊ ነው ወይ? አካላዊ ነው ወይ በህመም ችግር የመጣ የድካም ስሜት ነው ወይ በቫይታሚን እጥረት አማካኝነት የመጣ የድካም ስሜት ነው ወይ የሚለውን በመጀመሪያ ለይቶ የድካም ስሜት በምን ምክንያት እንደተከሰተ ማወቅ ያስፈልጋል። ስለዚህ ምርመራ ማድረግ እነዚህን ነገሮች ሁላ ለመለየት ይረዳችኋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾች በዚህ ቪዲዮ ላይ የብዙዎቻችሁ ጥያቄን እንደመለስኩኝ ተስፋ አደርጋለሁኝ። ምክንያቱም ብዙዎቻችሁ ጥያቄያችሁ የድካም ስሜት ይሰማኛል ብቻ የሚል ጥያቄ ስለሆነ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ደግሞ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ መልካም ቆይታ